ስድስት ዓመት አረብ አገር ስትቆይ ለስድስት ዓመት ያህል ልጇን እንደምታሳድግ እንዲሁም ደግሞ ያለቀለት ቆንጆ ቤት እንደሰራሽ ነበር የምታውቀው ማለት ነው። ሁለት ዓመት ያህል ለመስራት ነበር ከሀገር ቤት ልጇን ጥላ አራስ ልጇን ጥላ የወጣችው። ባለቤቷ አንድ ላይ ነበሩ። ልጇን ለባለቤቷ ሰጥታ ስደት የወጣችው ለሁለት ዓመት ያህል ነበር እቅድና ሀሳቧ የነበረው ማለት ነው። ነገር ግን ከዛ በኋላ አለፍ ሲል ገቢው ሲጨምር ቦታ እንግዛ፣ ከዛም እዛ ላይ ደግሞ ለራሳችን ተጨማሪ መኖሪያ ከቤት ኪራይ የሚያወጣንን መኖሪያ ገንብተን አብረን የምኖር ሲል ከባለቤቷ ሀሳብ የመጣው እሷም እለት በእለት በየወሩ ከምታገኘው ገቢ ላይ አብዛኛውን ወደ አገር ቤት እየላከች ባለቤቷ አስገነባለው ቦታ ገዝቼ እገነበዋለሁ ላለው ባለ ሶስት ክፍል ቤት ብር መላክ የጀመረችው ማለት ነው። ፎቶ ይላካል፣ ቦታው ምን እንደደረሰ ፎቶ ይላካል። እሷም ብር ትልካለች። ልጇንም እንዲያሳድግ ቤቱንም እንዲሰራ ጠቀም ያለ ብር ትልካለች። እሷም እለት በእለት በሚልክላት ፎቶ ደስ እየተሰኘች፣ በልጇም ነገር ደስ እየተሰኘች፣ ነገሮች በዛ ቀጠሉ። የቤቱም መሰረት ከፍ እያለ ጣራም እየለበሰ በኋላ ላይ እሷም ከዚህ በኋላ በቃኝ፣ ቤቱን ከደረሰ ቤታችንን ከሰራን እዚሁም አገራችን ላይ ተሯሩጠን ልጃችንን ማሳደግ አይከብደንም፣ እኔም ከዚህ በኋላ የስደት ኑሮ በቃኝ በማለት እንደምትመጣ ሀሳብ ታቀርብለታለች። ኖ ቤቱ ተጨማሪ ነገሮችን ይፈልጋል፣ ጥቂት ጊዜን መቆየት አለብሽ፣ ለአንድ ሁለት ዓመት ኮንትራትሽን አራዝምሽ ያለብንን ነገር መጨረስ አለብን። ለልጃችን የተሻለ ኑሮን መስጠት ይኖርብናል። እኔ እየሰራው አደለም አንቺ በምትልኪው ነገር ቤቱን እያሰራሁም ልጁንም እያሳደግኩ ነውና ተጨማሪ ሁለት አመታትን ቆይ ይላታል። በድምሩ ሰባት አመት ማለት ነው። እሷ ግን ህመም እየተሰማት ስለሆነ የቀረውን ነገር ቤት አገር ቤት መታ ሰርታ እንደምትጨርሰው በመንገር ይዝ ስልኩ ይዘጋል። ነገር ግን ከዚህም ይህችን ቃላት ከተለዋወጡ በኋላ የሚላከውም ነገር የለም፣ ስልክም የለም ልጇንም ማግኘት አልቻለችም። ከሀገር ቤት ስትሞጣ ስትወጣ እናቷ ሞተው ነበረ። እዚህ የመንገድ ላይ ጀበና ቡና እየሰራች የተዋወቀችው ፍቅራቸው ደረጀ፣ በኋላ ላይ ይህን አንድ ልጅ አፈሩ። ልጁንም ለማሳደግ ለተሻለ ኑሮም ወደ አረብ ሀገር ለሁለት ዓመት መጣች። ነገር ግን እዛም ከመጣች በኋላ ቦታን ንግዛ ቤት ምንስራ በሚል ከሱ በመጣላት ሀሳብ ሶስት ዓመትን ተጨማሪ በማድረግ አምስተኛው ዓመት ላይ እመጣለሁ ስላለችው ሁለት ዓመትን ተጨማሪ እንድታራዝም ይነግራታል የልጇ አባት ባለቤቷ። በኋላ ላይ አራሻውም ስልኩም ጠፉ። ለአንድ ወር ያህል ስልኩም ብትሞክረው ምንም ዝም ምንም መልስ የለም። ከዚህ ቀደም አብራት ስራ የነበረች የ ጫጫ ከደብረ ብርሃን ቀረብ ብሎ ጫጫ ከተማ ውስጥ ትኖር የነበረች ጓደኛዋ ጋር በመደወል ኧረ እባክሽ እርጅኝ፣ ልጄንም ማግኘት አልቻልኩም፣ የባለቤቴም ስልክ ዝግ ነው። ካገኘኋቸው ካወራቸው ቀናት ተቆጠሩ፣ ወርም ሞላው፣ ና እባክሽን ሄደሽ አገኝልኝ፣ ተባብሪኝ ትላለች። አድራሻዋን ተቀብላ የተባለበት ቦታ ትሄዳለች። ማን ከ እዚህ ቀደም አብራት የሰራች ጓደኛዋ የተባለበት ቦታም ወደ አዲስ አበባ ትመጣለች ልጇንና የልጇን አባት ባለቤቷን ለመፈለግ ነገር ግን በተባለው አድራሻ ብትመጣም ባለቤቷንም ልጇንም ከዛ አካባቢ ከለቀቁ እንደቆዩ ይነገራታል አድራሻቸውም እንደሌለ ትሰማለች በፍጹም ይህን ነገር መቀበል እስከሚቸግራት ድረስ ታመመች። ለቀናትም በጣም ብዙ ብዙ ጉዳት ደረሰባት፣ አለቀሰች። በኋላ ላይ ከአንድ ወር በኋላ ከረጅም ጊዜ በኋላ የልጇን ድምፅም ባለቤቷም ታገኛቸዋለች፣ በስልክ የተፈጠረውም ነገር ጸበል፣ እንዲሄዱ እሱም ታሞ ስለነበር ልጁን ይዞ እንደሄደና ጸበል እንደከረሙ በመንገር ዳግመኛ ነገሮች ሊቀጥሉና እሱም ያለውን ህመም ማስታመሚያ የሚሆን ተጨማሪ ብር እንድትልክለት በመንገር የልጁንም ፎቶ እና የራሱን ፎቶ ይልካል። እሱ በጥሩ ምቾትና የተዘባነነ ኑሮ ላይ እንዳለ ፊቱ ያሳብቃል። ልጁ ግን ተበሳቅሎና ጠቁሮ ነበረ። ይህ ነገር በጣም ያሳስባታል፣ ትጨነቃለች። የልጇ እንደዛ መሆን ልጁንም እንዲያሳክም ተጨማሪ ብርን በመላክ ወደ መላክ ዳግመኛ ህይወት በዛ መልኩ ይቀጥላል። ለተወሰነ ጊዜም ያወራሉ፣ ስልክም ይለዋወጣሉ። ልጇንም ማግኘት ትጀምራለች። ቤቱም ፊኒሽንግ እንደቀረውና ተጨማሪ ብር እንደሚያስፈልግ በመንገር አሁንም ዳግመኛ የተወሰኑ ብሮችን እንድትልክ ያደርጋል። እሷም ትልካለች። ነገር ግን አራዝሚ ሁለት ዓመትን አራዝሚ፣ ተጨማሪ ነገር ያስፈልገናል በሚለው ላይ አሁንም ሳይግባቡ ይቀራሉ። ሀሳቡ ድጋሚ ይነሳና ማለት ነው አምስቷ ደግሞ ይህን አምስት ዓመት ከጨረስኩኝ በቄ ነው ወደ ሀገር ይመለሳለሁ። ልጄን ናፍቆኛል። ልጄን ማየት እፈልጋለሁ የሚል ነበረ። በዚህም ጭቅጭቅ እስከ ስልክ እስከ ማጥፋትና ስልኳን እስከ ለማንሳት ይደርሳል ማለት ነው። አሁንም ብዙ ትጨነቃለች፣ ብዙ ታስባለች። ነገር ግን ይሄን ኮንትራትስ ለማራዘምና ሁለት አመት ተጨማሪ ጊዜ ለመቆየት ፍቃደኛ አልነበረችም። በዚህ መሀል እንዲሁ አብራት የምትሰራት ጓደኛዋ ወደ አዲስ አበባ ትመለሳለች ወደ አዲስ አበባ ስመልስ ለልጇና እንዲሁም ለባለቤቷ የሚያስፈልጉ አልባሳትና አንዳንድ ነገሮችን ይዛላት እንድትሄድ ታደርጋለች። ነገር ግን ጓደኛዋ አዲስ አበባ ከገባች በኋላ በፍጹም በፍጹም ልታገኛቸው አልቻለችም። በተባለው አዲስ አድራሻም ፈለጉ፣ ልጇንም ማግኘት አልቻለችም፣ ባለቤቷንም ማግኘት አልቻለችም ማለት ነው። ከዚህ ቀደም ታውቃት ወደነበረችው የባለቤቱ ዘመድ ጋር እንድትሄድ ታደርጋለች። ነገር ግን ብዙ እንደራቀ እንደራቀ ከመጣም ከዓመት በላይ እንደሆነውና የት እንዳለ እንደማታቅ ትነግራታለች። በኋላ ላይ እሷ ከዚህ ቀደም ይልክላት የነበረውን አንጮ ከተማ ውስጥ ሳየሰራው ነው ቤት እየሰራው ነው እያስገነባው ነው ይል ወደ ነበረው ቦታ አንጆ ከተማ ውስጥ ቤት እየሰራ ነው እያስገነባው ነው ጋዊ እና ዘመናዊ ቤትን እየሰራው ነው ብሏት፣ ብር ሲያስልክላት የነበረውን ቤት ፎቶ በመያዝ አድራሻውንም ተቀብላ ወደ ተባለው ቤት ትሄዳለች ማለት ነው። ማን ጓደኛዋ ልብሱን ይዛ የልጇንም ለሱም የተላከውን ነገር ለማድረስ ምናልባት እዛ ቤት ገብቶ ሊሆን ይችላል፣ ካልሆነም አድራሻውን ይሰጡኛል ብላ ወደዛ አካባቢ ትልካታለች፣ ነገር ግን በተባለበት ቦታ ላይ በፍጹም በፍጹም የተባለው ቤት ሊገኝ አልቻለም። ቤቱም ሊገኝ አልቻለም። ነገር ግን ያጠያየቀች ከቦታው ፎቶ ላይ ከሚልክላትና ከዚህ ከሚያወራት አንጻር በመመልከት የተባለው ቤት ከቀናት በኋላ ታገኝላታለች ጓደኛዋ። ነገር ግን የተባለው ፎቶ ላይ ላክላት የነበረው ቤት በፍጹም የእሷ እየሰራች የነበረው ባለቤቷም እያስገነባ የነበረው ቤት እንዳልሆነ ይነገራታል ማለት ነው በኋላ ላይ ይህም መቀበል አቅቷት ለቀናት እንደታመመች የሰው የባለቤቷንም የልጇንም አድራሻን ሊሰጧት አልቻሉም። ዳግመኛ አድራሻውን አጥፍቶ እንደጠፋ ትረዳለች። ከዛም ሰውየውን ፎቶ ሲመለከቱ እዚህ በጉልበት ሰራተኝነት በግንበኝነት ይሰራ እንደነበርና ጥቂት ቀን ሰርቶም እንደሄደ በኋላ ላይም አንዳንዴ እየመጣ ይጠይቃቸው እንደነበርም እንደዚህ አይነት ቤትም እየሰራው ነው እያለ ዙሪያ ገባውን ፎቶ እያነሳ እንደሚሄድ ከጥበቃውን ጋር እንደሚግባቡ በመንገር ይለያያሉ። እንግዲህ ይሄንን ከሰማችና ከተረዳች የገዛ የልጁ አባት ባለቤቷ እንዳታለላትና ለአመታትም እየዋሻት ያለውን ለአመታትም እየዋሻት እያታለላት እንደነበር በምሬት በምሬትና በሐዘን ውስጥ እንድትቆይ ያደርጋታል ከዛም በላይ የልጇ ሁኔታውን ላይ ያሳሰባት ጀመረ። በኋላም ዶክተራቷን አቋርጣ በጽኑ ህመም ታማ ወደ ሀገሯ ትመለሳለች። ልጇንም አፈላልጋ ከዚህ ቀደም ያውቁት ወደ ነበሩ ጓደኞቹ፣ እንዲሁም ደግሞ ቤተሰብም ካለው ቤተሰቦቹን አፈላልጋ ልጇን ታገኛለች። በኋላ ላይ የሰማችው ነገር እጅግ የሚያስደነግጥና ፍጹም ራስ ለመቀበል የሚያስችል አልነበረም። ታማ ራሷን ስታ ሆስፒታል እስከምትገባ ድረስ በሰማችው ነገር ጭው ትላለች። ባለቤቷ የልጇ አባት ቤት እየሰራን ነው ነገ የተሻለ ህይወት ይኖረናል እያለ ያታልላት የነበረው ባለቤቷ ሻሸመኔ ከተማ ውስጥ አግብቶ ሁለት ልጆችንም ወልዶ እንደሚኖር ትሰማለች። ነገር ግን አሁን ላይ ያሳሰባት በተለይ የልጇ ሁኔታ ነበር። ልጁን ከአዲስ አበባ ውጪ ያለ ዘመዱ ጋር አስቀምጦ እዛ እንደሚኖር ትሰማለች። ልጇንም አፈላልጋ ታገኛለች። ልጇን ባገኘችበት ሁኔታ ግን በፍጹም ተሰብራና በሐዘን ነበረ። ልጇን ታገኛለች በፍጹም በተሰበረ ልብ በሚነካ ሐዘን ልጇ ተቦሳቅሎና ተጎድቶ ታገኛለች። በዚህ ሁኔታ እሷም ለቀናት ታመመች። እናም ውድ ቤተሰቦቼ እህታችን በፍጹም በፍጹም በማጠብቀውና ለአምስት ዓመት ዋጋ የከፈለችበት ትዳራና ሕይወቷ እንዲህ በማታለል ተደምድሟል። ውድ ቤተሰቦች ከዚህ ምን ተማራችሁ? እኔ ከዚህ ቀደም ሰራበት በነበረው እናንተ በምጠይቁኝ እናንተ በምጠይቁኝ እኔም በምመልስላችሁ በምትወዷቸው ልጆች መነሳት የእነሱን አዳዲስ መረጃዎች በማድረስ ነበረ። ነገር ግን አሁን ላይ ውድ ቤተሰቦቼ ከእናንተ እንደዚህ አይነት አስተማሪ ልብ የሚነካ በፍጹም በፍጹም በፍጹም ለመቀበል የሚያስቸግር ታሪኮችን እኔ የምሰራውን እንደዚህ አይነት ጉዳዮችን የማጣራበትን እንዲሁም ደግሞ ወደ እናንተ የማደርስበት ነገር በመመልከት እህት ያደረሰችኝ። ምናልባት እህቶቼ ከተማሩ ከዚህ ምን ይማራሉ? እኔ ለእናንተ ከማደርሳቸው ሀሳቦች በመነሳት ይህን ሀሳብ አጋራችኝ። እናንተ ምን ተማራችሁ፣ ውድ ቤተሰቦቼ? በዚህ መንገድ የተበረበራችሁ የታልላችሁ ስንቶች ሆናችሁ ናችሁ። ከዚህም የከፋ ጆሮን ጭው የሚያደርግ ብዙ ብዙ ተአምርን ሀገራችን፣ አለማችን አስተናግዳለች። ነገር ግን አንዱ ከአንዱ ይማርበታልና ነገ ደግሞ በእንደዚህ አይነት ሁኔታ ውስጥ ያላችሁ እህቶቼ እንድትጠነቀቁ፣ ወንድሞቼም እንዲሁ እንድትጠነቀቁ የሚያደርግ ትልቅ አስተማሪ ነውና እድሜዋን ህይወቷን፣ ከምንም በላይ ደግሞ የለፋችበት ልጇን በእንደዚህ ሁኔታ ያገኘች እህታችን ታሪክ ብዙዎቻችንን ያሳዝናል። እርግጥ ነው እኛ በምናነውና የቅርባችን ባለው ሰው እንደዚህ አይነት ጉዳቶችና ልብ መሰበሮች ይደርሱብናል። እናም እናንተም እንዲህ አይነት አሳዛኝና እንዲሁም ደግሞ ያስተምራል የምትሉትን ታሪክ አጋሩን። እኔም በቅርቡ ከቻልኩኝ እህታችንን አግኝቼ በአካልም ለማቅረብ እንዲሁም ደግሞ ከእሷ አንደበትም ያሳለፈችውን የደረሰባትን ነገር ታወጋናለች ታጫውተናለች። እኛም ደግሞ እንማርበታለን ብዬ አስባለሁ። እናንተም ታሪክ አለኝ እንደዚህ ያሳለፍኩት እንደዚህ አይነት ህይወቴን የረበሸውና እንዲህ ተጎድቼ ተቦሳቁ እያሳለፍኩት ብዙ አለ የምትሉትን አጋሩን። እኛም አጠራርገን ለእናንተ በአማረ መልኩ እናደርሳለን። አይ ራሴም ለተመልካቹ ማድረስ ፈልጋለሁ የምትሉት ካለም እናንተ በራችን ክፍት ነው። በስልኬ ላይ አድርሱኝ ላለው የሱራ ዛብሻ ቤተሰቦች፣ እኔ የጠፋሁት በቅርብ ጊዜ የጀመርኩት ወደ እናንተ እያደረስኩት ያለሁት ተከታታይ ድራማ አለ። እሱ ላይ በሙሉ ጊዜ ጣም እየደከምኩን ያለሁት እናንተ ትማሩበታላችሁ ትዝናኑበታላችሁ በማለት እምቅ ችሎታና አቅም ያላቸውን ወጣት ልጆችን በማሰባሰብ የፍቅር ሰበዝ የተሰኘ ተከታታይ ድራማ ጀምሬያለሁ። ከታች ባለው የመጀመሪያው ኮሜንት ላይ እንግዲህ ሊንኩን አስቀምጥላችኋለሁ። እየገባችሁ እየተመለከታችሁ ታበረታቱኛላችሁ። እዛ ላይ የደከምኮኝ ነው የጠፋውት። እናም ከዚህ ቀደም ባብርሽ እና በሩታ እየሰራው የነበረውን ነገር ተመልክተው የእኛን ታሪክ ደግሞ የእኛ ታሪክ በይበልጥ ደግሞ የእኛ መበደል የእኛ መታለል ከምንም በላይ ሌሎቹን ይማሩበታል ብላ እህቴ የማንቀደውል መታልኛለች፣ እና እኔም ቀርቤ አግኝቼ የልባችን ወግ እስከምናወጋ ድረስ ጠብቁኝ ይላለው፣ ውድ ቤተሰቦቼ። እናንተም ደግሞ አይ እኔም ታሪክ አለኝ የምትሉትን ደግሞ በአድራሻዬ በ0900 61 59 ላይ ቴሌግራም ላይ ጻፉልኝ ይላለው። ከወገቤ ጎንበስ ከጉልበቴ ሸብረክ በማለት በፍጹም ትህትናና መሰበር ከልብ አክብሮቴና ምስጋናዬን አቀርባለው። ወዳችኋለው። ሰላም።